የፌዴሬሽን ምክር ቤት በህገ መንግስቱ መሰረት በፌዴራልና ክልሎች የጋራ ገቢዎች ክፍፍል ቀመር የመወሰንና አሰራሩን የመከታተል ስልጣን አለው። በዚሁ መነሻነት ምክር ቤቱ በ11 ክልሎችና ሁለት ከተማ አስተዳደሮች ያደረገው የጋራ ገቢዎች አስተዳደር የዳሰሳ ጥናት እንደሚያመለክተው የጋራ ገቢውን ከሚያስተላልፉ ሁለት ሚኒስቴር መስሪያ ቤቶች አንዱ በሆነው የማዕድን ሚኒስቴር የሮያልቲ ክፍያዎች አሰባሰብና ትልልፍ ላይ በርካታ ክፍተቶች አሉበት። አዲሱ የጋራ ገቢ ቀመር ከከፍተኛ ማዕድን አምራቾች የሚሰበሰብ ሮያሊቲ ገቢ 50 በመቶ ገቢው ለመነጨበት ክልል፣ 25 በመቶ ለፌዴራል መንግስቱ እንዲሁም 25 በመቶ ገቢው ላለመነጨባቸው ክልሎች እንደሚከፋፈል ይጠቁማል። በ2015 እና 2016 ከሮያሊቲ የሚሰበሰበው ገቢ እየቀነሰ መምጣቱን ጥናቱ ያመለክታል። ትሬንዱ ምን ይመስላል ብለን ስናየው በ2013 የነበረው አፈጻጸምና 2014 ያለው አፈጻጸም በጣም ከፍተኛ ነው። ጥሩ መሻሻል የታየበት ሁኔታን ያሳያል። 2015 ላይ መጠነኛ የመቀነስ ሁኔታ ነው ያሳየው። 2016 ላይ ደግሞ ከዛ በታች ትሬንዱ እየቀነሰ ነው ያለው። በማዕድን ሚኒስቴር የሮያልቲ ገቢ አስተዳደር በተመለከተ የመረጃ ክፍተትና አለመጣጣም፣ በገለልተኛ አካል ኦዲት አለማስደረግ እንዲሁም ከክልሎች ጋር የጋራ ፎረም አለማቋቋምና የመሳሰሉት ክፍተቶች መኖራቸውን ጥናቱ ይጠቁማል። በማዕድን ዘርፉ የተጀመረው ስራ ችግር አለበት። ችግር ያለበት በሚኒስቴር መስሪያ ቤቱም በክልሎች በኩልም አብዛኛው ጊዜ ፎከስ የሚደረገው ላይሰንስ ማከፋፈል ላይ ስለሆነ ዋናው ስራ ይሄንን ፍትሐዊነት የማረጋገጡ ስራ በደንብ ተገቢውን ትኩረት አላገኘም። ተገቢውን ትኩረት ማግኘት አለበት። ግልጽነት መፍጠር ያስፈልጋል። ሀብቱ ገና አለማም ካሁኑ በኮንፊዥን ከሄድን ጥፋት ስለሚያስከትል በደንብ ግልጽ ማድረግ ያስፈልጋል። በገቢ ክፍፍል ቀመሩ መሰረት ከማዕድን የሮያሊቲ ገቢያ ምንጭ ተብለው የተለዩ ሰባት ክልሎች ካገኙት 438 ቢሊየን 102 ሚሊየን ብር ውስጥ 10 በመቶ ድርሻ ገቢው ለመነጨበት አካባቢ ማስተላለፍ ያለባቸው ቢሆንም በሰባቱ ክልሎች ይህን የሚያመላክት መረጃ አልተገኘም። ሀምሳ ፐርሰንት አምራች ከወሰደ 10 ፐርሰንቱን ለሎካል ገቨርንመንት ማስተላለፍ አለበት ተብሎ ቀመሩ ላይ የተቀመጠው ነው። ይሄ ብዙ ጥቅሜታ አለው። አንደኛ አዛጋ ከሚሰራው አምራች ድርጅት ጋር ያለው መስተጋበር፣ ጤናማ ግንኙነት፣ ጤናማ አካባቢ እንዲፈጥር በአካባቢ መስተዳድሩም ቢሆን ሀብቱ ላይ የባለቤትነት ስሜት እንዲሰማቸው፣ አጥኚዎቹ ከዚህ አንጻር ብዙ ነገር ነው የተነተኑት። ስለዚህ ይህን ማስተላለፍ አስፈላጊ ነው ከሚል አንጻር አስር ፐርሰንቱን ክልሉ ማስተላለፍ አለበት የሚለው ነው። በእኛ አሰሳ እንግዲህ ዳሰሳ አንዳንዶቹ ሪሊ አስር ፐርሰንት እንደዚህ መተላለፉንም እርግጠኛ አልነበርንም ብሎ ያነሱዋሉ። አንዳንዶቹ ብሯ በጣም ትንሽ ስለሆነች አንድ ላይ ሰብሰብ ተደርገው አንደኛውኑ እናስተላልፋለን ብለን ነው ያቆየ ነው ያሉም አሉ። ዞሮ ዞሮ ግን ካገኘሁት ያክል አስተላልፌያለሁ የሚለው መረጃ በዛ ዳሰሳ ወቅት አላገኘ ነው። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በጥናቱ የተጠቆሙ ችግሮችን ለመፍታት እንደሚሰሩ ተናግረዋል። ነገ ጀምረን ሰርተን እናስተካክላለን ኮሚትመንት ይሄን እንገባለን። ሁለተኛ በሚቀጥለው ዓመት ይህን ጉዳይ በዚህ ዘርፍ ላይ ስንገመገም ይሄ ችግር እንደማይመጣ አረጋግጥላቸዋል። ይሄ ለእኛ ከባድ ነገር አይደለም፣ ከባዱ ነገር ሪሶርሱን አውጥቶ ለኢትዮጵያ መዋል ነው እንጂ ከዚህች የምትገኘዋን በጣም ትንሽ የገንዘብ ፌርሊ የራሳቸውን ሼር ለማድረግ ብዙ የሚያወዛግብ መሆን የለበት። የጋራ ፎረሙን ኤስታብሊሽ እናረጋለን። በአጠቃላይ አሉ የሚባሉ ችግሮችን በሙሉ እናስተካክላለን። ዲክላይን ግን እያደረገ ነበር፣ ይሄ ዘርፍ ገቢውም ዲክላይን እያደረገ ነበር። ይሄ የሚታወቅ ነው። ዘንድሮ ነው ገና የተነሳው። እስከ 2016 ዲክላይን እያደረገ ነበር። ስለዚህ መረጃው ልክ ነው። ኤግዛክትሊ ስፔሲፊካሊ ስንትናት የምትለው ነው እንጂ ዲክላይን እያደረገ ያለ ዘርፍ ነው። እዚህ ዓመት ቶታሊ ደግሞ ጃምፕ ነው ያደረገው፣ ግን ስርዓት ስታብሊሽ ስላላደረግን አሁን አንዳንድ ክፍተቶች ሊኖሩ ይችላሉ። ኤኒዋን ቢሮ ኃላፊም ይሁን ኤክስፐርትም ይሁን ፕሬዚደንትም ይሁን በማንኛውም ጉዳይ ቢደውልልን ስርዓቱን እስክናስተካከል ድረስ ሙሉ ሰፖርትም መረጃም እንሰጣለን። አሁንም ያሉ ነገሮች አንድ በአንድ ቆጥረን እናስተካክላለን። ስጋትም የሚያነጋግርም ጉዳይ አይደለም። የጋራ ገቢዎች አስተዳደር በተደጋጋሚ በክልሎች ጥያቄ ሲነሳበት የቆየ ጉዳይ ሲሆን በየጊዜው በተደረጉ ማሻያዎችና ትግበራዎች ለውጥ እየመጣ መሆኑ ይታወቃል።